ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ሰነበታችሁ በያላችሁበት ሰላማችሁ ይብዛልን ሰላም ለሀገራችን ሰላም ለህዝባችን እያልን እንኳን ወደ ቻናላችን በሰላም መጣችሁ ላይክ ሰብስክራይብ ሼር እያደረጋችሁ አብራችሁን ቆዩን ኖላዊ ክፍል አምሳ ተለቋል በመጀመሪያ ተገናኝተው ጆሮና ተምች የሚባሉት እያወሩ ነበረ። ምክንያቱም ተምች የሚባለው ልጅ የሀናን ፎቶና መስቀሉን ሰርቆ ለሰዎቹ የሰጠው ልጅ ነው። አንድ ላይ የተገናኝተው እያወሩ እና ፋዘርጋ እንሂድ ብሎ ጆሮና ተምች አንድ ላይ የሀናን አባት ሊጠይቁ ይሄዳሉ። እና እንዴት ተቀይረሀል ሃል አምሮ ታስረህ ታስረ ነበር። ያው በቋንቋቸው በሚግባቡት እየተነጋገሩ ነው። የሰው ልጅ ተንኮል እዚህ ድረስ ይደርሳል። ምክንያቱም እኛ ክፋት ተንኮል ካሰብን በብዙ ሂደት ሄደው የሀናን ፎቶና መስቀል ወስደው እንደገና ሐኪሙም ሀሳቡን ቀይሮ ሌላ የሀናን ጸጉር ወደ እርግብ አድርጎ ውጤቱን ሊያቀያይርባቸው ነው። ሰላም ሰላም፣ በያላችሁበት ሰላማችሁ ይብዛልን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያልን አሁን የሀና ቤተሰቡ የወይዘሮ ሜላት እስከ ቤተሰቦቿ ድረስ ሀኪም ቤት ሄደው ሐኪሙን እየጠበቁ ነው ውጤት ማውጣት። ይሄን ያክል ይደግማሉ እያለች ወይዘሮ ሜላት ከእናቷ ጋር እየተጨቃጨቀች እያለ ዶክተሩ ይመጣል። ከዛም ይሄው የውጤት ደርሷል ይላል። ከዛን ሲላቸው ክፈትና አሳየን ይሉታል። እኔ መክፈት አልችልም፣ እናንተ መክፈት ትችላላችሁ ይላል። ምን ችግር አለው ክፈተው ትላለች ወይዘሮ ሜላት። ከዛም ሀና ይከፈት ወይ ይላል። እሷ ደግሞ ምን አገባት ብላ ትላለች ወይዘሮ ሜላት። ዶክተሩም እሷም እኮ ከምርመራው አንደኛ ስለሆነች ኃላፊነት ስላለባት ፍቃድ ያስፈልጋል ይላል። ከዛም በኋላ ችግር የለም ዶክተር ክፈተው ብላ ትላለች ሀና። ምርመራው ውጤት ሲከፈት እንግዲህ ሀና ልጅ እንዳልሆነች እርግብ ልጅ እንደሆነች ይናገራል ይላል ውጤቱ። ምክንያቱም ዶክተሩን አስፈራርተው እና ለገንዘብ ብለው ይቺ ልጅ ከመጀመሪያው ጀምሮ ቤታቸው ገብታ ቤታቸውን ልዘርፋቸው ንብረታቸውን ልትወስድ ከአክስቷ ጋር፣ አክስቷ ማለት የወይዘሮ ሜላት ጓደኛ ናት፣ ከእሷ ጋር አብረው ተደራጅተው ንብረታቸውን ሊወስዱ ነው። እንግዲህ ወይዘሮ ሜላት ልጃቸው እንደሆነች ቢነግሯቸውም ማወቅ አልፈለጉም። ምክንያቱም አንዴ ያችን እርግብ ተብየዋን ልጅ አድርገው ወስደዋልና፣ ሀና አንቺ ሌባ፣ አጭበርባሪ እቤት የመጠሽ ልትሰርቂኝ ነው፣ ቤተሰቦቼን ረበሽብኝ ምናምን ብላ ትላለች። ከዛ ውጤቱም ሲከፈት ይህን ስታይ ሀና በጣም ትደነግጣለች። እንዴት ሊሆን ይችላል? አይሆንም እያለች ያው እንትን ትላለች። እርግብ ከመጀመሪያም ያው ውጤቱ እንደሚቀየር ስለምታቅ በጣም ደስ ብሏት ነበረ። እንግዲህ እንደተባለው ውጤቱ ተቀይሯል። ወደፊት ደግሞ ያለው ከዛ ያው ወደ እንትን ይላሉ፣ ይወጣሉ። ከሀኪም ቤቱ ወጥተው ሲሄዱ የወይዘሮ ሚላት እናትም ሀናን አረጋግተው አይዞች ምናም ብለዋት ይሄዳሉ። እንግዲህ ዶክተሩን ያስፈራራው መቶ እንደገና መቶ ማስጠንቀቂያ ይሰጠዋል ቀይረዋል ወይ ብለው ተስማምተው ይሄዳሉ። ከዛም ይጣላሉ። ቤት ሲደርሱ የወይዘሮ ሜላት እናት በውጤቱ ደስ አላላቸውም። ከዛ እርግብም እቤቷ ሄዳ ከደረሰች በኋላ በጣም ደስ ብሏት ለእህቷ ለሰላም ልትነግራት ስትል ምንድን ነው አንቺ ደግሞ ብላታለች። ምንም ልታምኘ አንቺም የምነግርሽን ነገር ማለት ትላታለች። ምንድን ነው ዝም ብለሽ ተናገሪ ትላታለች። ከዛ ያው ልጅ እህቷ እንደሆነች ብላ ትነግራታለች። ደግሞ ይሄ ምን ማለት ነው ትላታለች፣ እና ትደነግጣለች ማለት ነው። ከዛ እውነትም ያልሽው ነገር አይታመንም ብላ ሰላም ከእህቷ እህት ተብዬዋ ጋር ከርግብ ጋር ተጣልታ ወጣ ትሄዳለች። እንግዲህ አስባችሁታል የሰው ልጅ ተንኮል፣ ክፋት፣ ምቀኝነት የት ድረስ እንደሚደርስ አሁን ይሄ ድራማ ነው ግን በእውነት ታሪካችን ቢሆን እንዴት ነው እኛ ሰውን በሕይወቱ ገብተን የራሱን ህይወት፣ የራሱን ታሪክ፣ የራሱን ማንነት ለገንዘብ ብሎ የሚቀይር ሰው። አሁን እንግዲህ ይሄ ድራማ ነው፣ ግን ይሄ ድራማ የሀገራችንን ዶክተሮች ወይም የሀገራችንን እንትን ይወክላሉ። አሁን እዚህ ጋር ድራማው ላይ ብዙ ትምህርት ያስፈልገዋል። ለምን ብትሉ ድራማም ቢሆንም ቁም ነገር አዘል ነገሮች አሉ እና ዶክተር የሚያክል በስራው እንዴት ገና ወይ ለፍቅረኛው ብሎ የሰው ልጅ ማንነት መቀየር አይከብድም ሊደን እንደኔ ከባድ ነው ብዬ አስባለሁኝ። ሌላውን ለእናንተ በኮሜንት አሳውቁን እላለሁ። እኔ ሀና ልጅም ብትሆን ደስ ይላይ ነበር። ግን አሁን ሀና ልጅ ናት ብላ ውጤቱ ቢነገር ኑሮ ደግሞ ድራማውን ለመስራት እና ድራማው ጉጉት ይዞ እንዲቀጥል አያደርጉትም። እንግዲህ ወደፊት ደግሞ የሚመጣው እየበለጠ እያጓጓ ነው የሚሄደው። ምክንያቱም አሁን እዚህ ጋር ተምችም አውቋል። ፎቶ እና መስቀሏ የእሷን ማንነት ሰርቆ እንትን ለማለት እንደተወሰደባት እንግዲህ ወደፊት ምን እንደሚፈጠር አናውቅም። ወይዘሮ ሜላትስ ወደፊት ሀና ልጇ እንደሆነች ሲያውቁ ምን ትላለች? ብቻ እሱን ትተነዋል። ለጊዜው እና ለሰዓቱ እንግዲህ የሀና አባት ሕክምናውን ከጀመሩ ጀምሮ እራሳቸውን አያውቁም። በቃ በተኙበት እንደዛው ነው ያሉት እስካሁን ድረስ አልነቁም። ሰላምዬ ያው ተጨንቃለች። ልብሷን ለባብሳ ወደ እህቷ ህናለች። በእርግጠኝነት እህቷ ሀና ነች። ሀና ወደ ሰላም ሰላም ወደ ሀና መጥታለች። እና ያው እንግዲህ አንቺ እህቴ ነሽ ምናምን እያለች እንትን ትላለች እና ተምች እና አሲርም እንግዲህ እያወሩ ነበረ። ወደፊት ወደ ድራማው እያጓጓ እና በደንብ እንድንጠብቀው እየሆነ ነው ያለው። አሁን ያለው ከበፊት ካለው አሁን ወደፊት የሚኖረው ያጓጓል። ምክንያቱም እናት ልጄ አይደለሽም ብላ ልጇን እንትን ብላለች። አሁን ወደፊት እስኪ አና ጥላ ወደ ገጠር ከሄደች በኋላ ወይዘሮ ሜላት ልጇ እንዳልሆነች እርግብ ስታውቅ ምን የምታደርግ ይመስላችኋል? እኔ ግን ከመጀመሪያ በኋላ ጸጸት ላይ ከመውደቃችን በፊት መጀመሪያ አስተውለን ራሳችን ማንነታችንን ማወቅ አለብን። ምክንያቱም ራሳችን ተረጋግተን ሁሉን ነገር በሕይወታችን ውስጥ የምናረገውን ነገር ተረጋግተን ካወቅን እንደዛ አይነት ችግር ውስጥ አንገባም። እንግዲህ እናት ልጇን እንዴት የማታቅበት ደስ የሚል ድራማ ቢሆን እዚህ ጋር እናት ልጇ ማወቅ አለባት። ባይኔ አናስ ወደፊት ወይዘሮ ሜላት ልጅ እንደሆነች ስታቅ እናቴ ልጄ ብላ በምትመጣበት ሰዓት እሺ ብላ ትቀበል ይሆን? እሱን ወደፊት እናያለን። እንግዲህ ድራማው እያጓጓ እያማረ ቀጥሏል። ወደፊት ደግሞ ምን እንደሚፈጠር አብረን እናያለን። ውሸት መቼም ቢሆን መቼም መመንመኗ መቅጠኗ አይቀርም፣ አንድ ቀን ይወጣል። በነገራችን ላይ ድራማ ብቻ ስለሆነ ሳይሆን በሕይወት ታሪካችን ቢሆን ውሸት ነገር ካለው አንድ ቀን ይጠፋል። እንግዲህ ወይዘሮ ሚላት አጭበርባሪ በርባሪ ሌባ ምንድረሽ ነው የምታናግሪያት እያለች ሀናን ያው እየሰደበቻት ነው ያለችው። ግን የእውነት ልጇ ስትሆን የምንትል ይሆን እሱን አብረና ያለን እንጠብቃለን። የወይዘሮ ሜላት እናት በጣም በቃ ደስ ስላላላቸው የውጤቱ ምርመራውም አልወደሉትም። ምክንያቱም ያልጠበቁት ነገር ስለሆነ ያልጠበቁትም ያው ሰላም ሐና ልጃቸው የልጅ ልጃቸው እንደ መሰለቻቸው ነበረ። ደግሞ ግምናት በዛ የተነሳ ከቤታቸው ወይዘሮ ሜላት ጋር ስለተነጋገሩ አያታቸው ቤታቸው ቤቱን ለቀው ወደ ቤታቸው ተመልሰዋል። እንግዲህ ሸኘኝ ና ሸኘኝ ብለው ወጥተዋል፣ ወደ ቤታቸው ተመልሰዋል። ሰላምዬም ሀና ጋር ሄዳለች፣ የሚበላ ምግብ ልታመጣላት። ተቃቅፈዋል። ምክንያቱም እዚህ ጋ የእውነት እህትነት አለ፣ የእውነት ታሪክ አላቸው። እንግዲህ ርግብናት አሁን እህት ነች ተብዬ የመጣችው ግን እህቷ እንደሆነ ስታቅ በጣም ተናዳለች። በጣም ደንግጣለች። ሩጣ የመጣችው ግን ወደ ሀና ነው። ሀና የእውነት እህቷ ናት። እቺ ደግሞ እንግዲህ አጭበርባሪ ከእነሱ ብር ለመውሰድ ከአክስቷ ጋር የወይዘሮ ሜላት ጓደኛ ጋር ተስማምታ ነው የመጣችው እና ተምችም ደግሞ እንዴት እንደዚህ ታደርገኛለህ ብሎ እሱን እንትን እያለው በቃ እኔም አላወቅኩም ነበረ ይቅርታ አድርግልኝ ምናምን ብሏል። ወገን እንግዲህ እስኪ ወደፊት አብረን እንሄዳለን ወደፊት ምን እንደሚፈጠር እናያለን የወይዘሮ ሜላት እውነት ሲወጣ ምን ይሆናሉ እና የሀኒዬስ አባት መቼ ነቁ ይሆን የእውነት ግን ደግሞ አባቷንም ደግሞ በህክምና ሳምማቸው ይሆን መድኃኒት አድርገውባቸው ይሆን አባቷ እንዳይነቁ ምክንያቱም አይታወቁም ሁሉንም ነገር በጉጉት እንጠብቃለን። በቀጣይ ክፍል በአምሳ አንድ እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ አንድነት ይሁንልን። ላይክስ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን፣ ሰላም ለወገናችን፣ ሰላም ለሕዝባችን፣ ሰላም በስደት ላለነው ሁላችን፣ በያለንበት ሰላማችን ብዝት ይበል። ባይ ቤተሰብ መልካም ጊዜ።